ከመሰረተ ልማት ጥያቄዎች ውስጥ ግንባር ቀደም ሆኖ ከሚጠቀሱ የልማት ስራዎች ዋነኛው ነው የመንገድ ልማት ላለፉት ጊዜያቶችም በሲዳማ ክልል በተደጋጋሚ አንገብጋቢ በሆነ መልኩ ይህ የመንገድ ልማት ጥያቄ ሲነሳ ቆይቷል የህዝቡን የልማት ጥያቄ ለመመለስም መንግስት ከአጋር ድርጅቶች ጋር በመተባበር የተለያዩ የሪካፕ ፕሮጀክቶችን ነድፎ የመንገድ ልማት ግንባታዎችን እየሰራ ይገኛል። የተጀመሩ የግንባታ ስራዎች በተቀመጠላቸው የጊዜ ገደብ ጥራታቸውን ጠብቀው እንዲጠናቀቁ የመንግስት ክትትልና ድጋፍ እንደሚያስፈልጋቸው የገለጹልን የሲዳማ ክልል መንገድ ልማትና ትራንስፖርት ኃላፊ አቶ ጎሳዬ ጎዳና ናቸው። ባለፉት ከሁለት ሳምንት ሁለት ሳምንት አካባቢ አጠቃላይ በምስራቃዊ ሲዳማ ዞን እንደዚሁም ደግሞ ደቡባዊ ሲዳማ ዞን ላይ እንደዚህ ተመሳሳይ ጉብኝቶችን አድርገናል። የጉብኝቱ አላማ ዋነኛው በእቅዳችን መሰረት በ2018 ላይ ይሰራሉ ተብሎ በግንባታም በጥገናም እንደዚሁም ደግሞ ብዙ ካፒታል ሳይፈልግ በህብረተሰብ ተሳትፎ የሚሰሩ መንገዶች አሉ። ይሄ በጣም ወሳኝ ነው የሚሆነው ከ2017 ጀምሮ ሲሰሩ የቆዩ የግንባታና ጥገና ስራዎች ከምን ደረጃ ላይ እንዳሉ የማየቱን ስራ እየሰራን ያለንበት ሁኔታ አለ። ያው በማዕከላዊ ሲዳማ ዞን የተለያዩ ወረዳዎችን ስናይ ነበረ። ዳሌ ወረዳ አይተናል፣ እንደዚሁም ደግሞ ወንሾ ወረዳ አይተናል፣ ደራራ ወረዳ አይተናል። ሌሎች ወረዳዎችንም ስናይ ነበረና ስለዚህ አጠቃላይ በዚህ አመት በጊዜ በጥራት በተቀመጠለት ስታንዳርድ መንገዶቹ እንዲጠገኑ መንገዶቹ እንዲገነቡ ብዙ ወጪ ሳያስወጣ የህብረተሰቡን ጉልበት በማስተባበር የሚሰሩ መንገዶች አሉ ይሄን ደግሞ ያሉበትን ሁኔታ የማየት ለማበረታታት ጉድለቶች ካሉ ደግሞ የተጠሪ ተቋማት አመራሮችም ጭምር ስላሉ ጉድለቶችን የማረም ከጥራት ጋር የሚነሱ ጉድለቶች ካሉ፣ ከማስተዳደር ጋር የሚታዩ ጉድለቶች ካሉ፣ ከህብረተሰብ ተሳትፎ ጋር የሚታዩ ጉድለቶች ካሉ ከአማካሪዎች ጋር ውይይት እናደርጋለን። በመስክም እዛው ላይ አቅጣጫ እያስቀምጥን ዳይሬክሽን እያስቀመጥን እየድን ነው። የሲዳማ ክልል መንገዶች ባለስልጣን ስራ አስኪያጅ አቶ ማቴዎስ በየነ በበኩላቸው የመንገድ ስራ አንዴ ተጀምሮ የሚተው ሳይሆን የማያቋርጥ ድጋፍና ክትትል የሚያስፈልገው የልማት ስራ መሆኑን ይገልጻሉ። ማሽኖቹ በያንዳንዱ ሳይት ላይ ያሉ ማሽኖች ስራቸውን በምን አግባብ እየሰሩ እንደሆኑ ያንን እያጣርን እየገመግም እያየን ነው እያያለ ነው። ስለዚህ ይሄ የሚቀጥል ነው። በቢሮ ደረጃ በየሩብ ዓመቱ በወረዳ ከወረዳ ጋር በመሆን ከዞን ጋር በመሆን እንገመግማለን። ስለዚህ ይሄ በምን አግባብ እየተሰራ ነው፣ ሰዎች ተመትቦ ይህን ግድ የተከታተሉ ነው በአግባቡ የሚለውን የሚሰሩ ማሽኖች በአግባቡ እየሰሩ ናቸው፣ የጥራት ሁኔታ ምን ይመስላል፣ እዚህ ላይ ያለው ክፍት ምንድን ነው የሚለውን በጉብኝታችን ወቅት ይህንን ለይተን ማስተካከል ያለብን ቦታ ካለ የማስተካከያ እርምጃ ለመውሰድ ተጠናክሮ መቀጠል ያለበት ስራ ቦታ ካለ እሱ ተጠናክሮ እንዲቀጥል፣ ጥሩ ተሞክሮ ካለበት ወደ ሌላ ቦታ ጥሩ ተሞክሮ ካለበት ሽፍት አድርገን በዛ ተሞክሮ ሌሎችም በዛ እንዲሄዱ ተሞክሮዎችን ሄር ለማድረግ ያንን ለማሳካ ነው ጉኝት እያደረግን ያለ ነው። ከዚህ ቀደም የመንገዶቹ ምቹ አለመሆን የዕለትዕለት እንቅስቃሴዎችን በአግባቡ ማከናወን እንዳይቻል ከማድረጉ ባለፈ እናቶችን በወሊድ ምክንያት ለከፍተኛ ስቃይ ዳደረጋቸው እንደነበር የገለጹልን የአካባቢው ነዋሪ ናቸው። በፊት ምንም መንግሥት አያውቀንም ነበር። አሁን በዚህ መንገድ ከዚህ እስከ አርባጎና ያየ ድረስ ምንም በፍረስ በአያን ብቻ ነበር ሴት ሴት በእርግዝና ምጥካዛት በትኬሻ በቃሪያዛት አሻክመን እናመላልስ ነበር፣ ግን ይሄ መንገድ ከተሰራ በኋላ ጥሩ ዕድል አግኝተናል። ሴቷም ሳትሞት ሄዳ ሆስፒታል፣ በሰላም አምቡላንስ መተው እየወሰዳት ጥሩ ጥቅም ላይ ነው ያለነው። በጣም ደስ ብለውናል። አሁን በጉብኝቱ ወቅት የተስተዋሉትን ክፍተቶች ለመቅረፍ መንግስት የተለያዩ የልማት እርምጃዎች እንደሚወስድም ተገልጿል።